ሰላም ጤና ይስጥልን። ይህ ጣኦም ዜና ነው። የዕለቱን አበይት ነጥቦች ማስቀደም እንጀምራለን። ህወሓት የምዕራባውያን ኔቶ መሳይ ጸምዶን ከኤርትራ መንግሥት ጋር ቢመሰርትም የቲዲኤፍ ታጣቂ ቡድኑ ስንጥቃት ግን ተባብሶ ቀጥሏል። ሙሉ መረጃ ይዘንበታል። ግብፅ የኢትዮጵያን ጉሮሮ ለመዝጋት ከጫፍ ብትደርስም በሌላ በኩል ግን በኢትዮጵያም ጭምር በሚደገፈው ኃይል ከፍተኛ ጭንቀትና ሽብር ውስጥም ትገኛለች። ኢትዮጵያ በድህነት መጠን ከዓለም የመጨረሻዎቹ ደረጃዎች መገኘትንና የመንግስትንም የሚጨበጥ የሚዳሰስን እድገት አለ ከሚለው ሪፖርት ጋር እያይዘን እናቀርባለን። በኦሮሚያ ክልል አርሲ ዞን ላይ የነበረውን ግድያ አንድ ሃይማኖትና ብሔር ላይ ያተኮረ አይደለም በማለት አንድ አጣሪ ኮሚቴ የመጀመሪያ ደረጃ ሪፖርቱን ይፋ አድርጓል። ተጨማሪ መረጃ ይዘንበታል። በዓለም አቀፍ ደረጃ መነጋገሪያና መሳቂያ የሆነውን የአሜሪካው ፕሬዝዳንትን ድርጊት እና በተጨማሪም አዲሱን አስገራሚ የሆነውን የቻይና ግኝት በተመለከተም መረጃ እናቀርብላችኋለን። ሁሉን መረጃዎች በዝርዝር እናቀርባለን። ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በኦሮሚያ ክልል አርሲ ዞን ባለፈው ጥቅምት ወር ላይ የነበረውም የንጹሃንን ግድያ አስመልክቱም የኢትዮጵያ የሃይማኖት ተቋማት ጉባኤ ባቋቋመውም አጣሪ ኮሚቴም የመጀመሪያ ደረጃ ሪፖርቱን ይፋ ያደረገ ሲሆን ኮሚቴውም ግድያው አንድን ሃይማኖት እና ብሔርንም ትኩረት ያደረገ አይደለም። ሕፃናት ታግተውም ገንዘብ መጠየቂያ ተደርገዋል። ወላጆችም ገንዘብ መስጠት ስላልቻሉ ሕፃናቱ ተገድለዋል በማለትም ሪፖርቱን ይፋ አድርጓል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱም አንድን ሃይማኖትናም ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለትም ሲዘዋወር የነበረው መረጃም በማጣጣልም ውድቅ አድርጓል። ጉባኤው ሪፖርቱን የመጀመሪያ ደረጃና ያላለቀ በመሆኑም የተጠቀሱት ወረዳዎች የተራራቁ እንዲሁም የመሰረተ ልማት ውስንነት ያለባቸው ከመሆኑ አንፃር የመጨረሻ ደረጃ ሪፖርት ለማውጣትም ጊዜ የሚፈልግ ነው ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊም ቀሲስ ታጋይ ታደለም ከጥቅምት ወር አጋማሽ ጀምሮም በምስራቅ አርሲ ዞን አንዳንድ ወረዳዎችም በተለይም በአምስት ወረዳዎች በጉና ሽርካ መርቲ እንዲሁም በሌሎች ሁለት ተጨማሪ ወረዳዎች ላይም የተፈጠረ ክስተት አለም። በእነዚህ ወረዳዎችም የሰው ሕይወት ጠፍቷል፣ አካል ጎድሏል። የተፈናቀሉናም የጠፉ ንብረቶች ብዙ ናቸው በማለትም ማብራሪያ ሰጥተዋል። የሃይማኖት ተቋማት ጉባኤውም በመግለጫውም ጉዳዩን አስር ልዑካን በመመስረትም ወደ ቦታው መላኩንም ገልጿል። በዚህም መሰረትም ከኢትዮጵያ ኦርቶዶክስ ተዋሕዶም ሶስት ሰዎች ውክልናም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትናም ከኦሮሚያ እስልምና ከፍተኛ ምክር ቤትም ከሁለቱም ሁለት ሰዎች ውክልናም ከጉባኤውም ሁለት ባለሙያዎች እንዲሁም በተጨማሪም ዋና ሰብሳቢ ምክትል ሰብሳቢና በጸሐፊ ዋቀረው ቡድን ወደ አካባቢው በመሄድ ምልከታ ማድረጉን ማሳውቋል የኢትዮጵያ የድህነት መጠን መጨመርና ሀገሪቱም በዓለም አቀፍ ደረጃም ከ193 ሀገራት ውስጥ 180ኛ ደረጃ ላይ በመገኘትም 13 ሀገራትን ብቻ በመብለጥም ዝቅተኛ ኢኮኖሚ ካላቸው ሀገራት ውስጥም ከላይ በተጠቀሰው ደረጃ ላይ መቀመጧም ተሰምቷል። ኢትዮጵያ በዚህ ደረጃ የተቀመጠችውም ዝቅተኛ ደረጃ ገቢ ያላቸውም 129.7 ሚሊዮን ህዝብ በመያዝ መሆኑን ሪፖርተር ጋዜጣ ዘግቧል። እንደሚታወቀው ከሁለት ሳምንታት በፊትም ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የኢኮኖሚ ማደግን በተመለከተም በፓርላማ ተገኝተው ማብራሪያም ሲሰጡም የኢትዮጵያ የኢኮኖሚ እድገት የሚዳሰስ እና የሚጨበጥ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የአሁኑ የኢትዮጵያ እድገት ጥሩ አፍንጫ ያለው ሰውም በሽታ ያውቀዋል ማለታቸውም አይዘነጋም። በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ስትራቴጂካዊ ሰነድ ላይ የተገኘው መረጃ ግን ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት ያስመዘገበች ቢሆንም በ2030ም የብልጽግና ተምሳሌት ለመሆን ብታቀድም ዓለም አቀፍና ቀጠናዊ ቀውሶች እንዲሁም የሀገር ውስጥ ቀውሶች በኢኮኖሚና በአየር ንብረት ቀውስ ሳቢያም እቅዷ እንደታሰበው አልሄደም በማለትም ጠቅሷል። ዓለም አቀፍ ተቋሙም በሀገሪቱም ባለውም የከፋ ድህነት ሳቢያም በኢትዮጵያ ለሚያከና ናቸው የሰብአዊ እርዳታ አቅርቦት ለአምስት ዓመታት የሚሆን 3.3 ቢሊዮን ዶላር ወይም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገውም አሳውቋል። በእርግጥ መንግስት በተደጋጋሚ የሚያቀርበው ሪፖርት የተለየ ቢሆንም በገሃድ የሚታየው ግን በሀገሪቱ ባለው ከፍተኛ የኑሮ ውድነት፣ የስራ እድል ማጣትና ይባስ ብሎም ከፍተኛ የሰላም እጦት ምክንያት የሀገሪቱ ዜጋም ከመካከለኛ ገቢም ወደድ የሚቀየረው ማህበረሰብ መብዛት ግልጽ ነው። የትግራይ ክልሉ ህወሓት ከኤርትራው ሻዕቢያ ጋር የምዕራባውያን ኔቶ መሳይ ጸምዶ ያቋቋመና የመሰረተ ቢሆንም የቲዲኤፍ ታጣቂ ቡድን ግን የውስጥ ስንጥቃቱና ክፍፍሉም ከአንድ ወደ ሁለት መከፈል ያጋጠመው የነበረ ቢሆንም ሰንጥቃቱ ቀጥሎም ሌላ ሶስተኛ የህወሓት ክፋይ መፈጠሩም ታውቋል። በህወሓት በፖለቲካዊ ክንፍ ብሎም በወታደራዊ አዛዦች መካከል ባለ አስተዳደራዊና ርዕዮተ ዓለማዊ አለመግባባትና ክፍፍልም የተነሳ ቡድኑ በተደጋጋሚ የከፋ ብልሽት ገጥሞታል። በዚህም ክፍፍል የተነሳ የህወሓት ወታደራዊ ክንፍ ከቲዲኤፍ ወደ ቲፒኤፍ። ብሎም በአሁኑ ወቅት ደግሞ ሌላ ሶስተኛ ክፋይ ተገንጥሎ ወደ ጫካ መግባቱም ተሰምቷል። ከዚህ በፊትም የሐራ መሬት ወይም ነፃ መሬት ብሎም ከቲዲኤፍ ከወጣው ታጣቂ ቡድን በተጨማሪም ራሱን ኤሮብ ዋዶ ወይም ኢሮብ ሪሲስታንስ አርሚ አይአርኤ በሚል መጠሪያ የኢሮብ ማህበረሰብን ህልውና ለማዳን በሰላማዊ ትግል ያደረግነው ጥረት አልተሳካም በማለትም ከህወሓቱ ቲዲኤፍ ጋር ለመዋጋትና የትጥቅ ትግል ለማድረግም ጫካ መግባቱን አሳውቋል። ይኸው አዲሱ የህወሓት ቲዲኤፍ ክፋይ ኢሮብ ዋዶ ከሌላኛው የቲዲኤፍ ክፋይ ከቲፒኤፍ ጋርም በጥምረት እንደሚሰራም ገልጿል። በወታደራዊ ሲቪል መሳይ ፕሬዝዳንት የምትመራው ግብፅ በሰማይ ላይ ሆኖ ስጋ እንዳያሞራ በኢትዮጵያ ዙሪያ ያሉ አዋሳኝ ሀገራትን በመጠቀም የመክበብና ጫና የማድረግ ሴራዋንም በተደጋጋሚ ሞክራ የነበረና ስኬት አልባ ውጤቶችን ማስመዝገቧም ይታወቃል። ይሁን እንጂ ሀገሪቱም ተስፋ ባለመቁረጥና ተደጋጋሚ ሙከራዎችን በመሞከር ለኢትዮጵያም የዓለም አቀፍ ንግድ መተላለፊያ እንዲሁም መውጫና መግቢያ በሆነችው በጅቡቲም አዲስ ወደብ ለመገንባት ከስምምነት ለመድረስ ተቃርባለች። በግብፁ ምክትል ጠቅላይ ሚኒስትር የሚመራም የልዑካን ቡድን በቅርቡ በሚያደርገው ጉብኝት ወቅትም ስምምነቱ ሊጠናቀቅ እንደሚችል ካፒታል ጋዜጣ ዘግቧል። ይህ የግብፅ ድርጊት ወደ ጅቡቲ ለመግባት የመጀመሪያ መግቢያ በር የማግኘት እንጂ ዋና ዓላማዋ በኢትዮጵያ ላይም የሌላ ሶስተኛ ሀገርን እንደ መሳሪያ በመጠቀም ቀጥተኛ የሆነ ጫና ለማሳደር መሆኑን ግልጽ ነው። እንደሚታወቀው ኢትዮጵያ በአሰብ ወደብ ጉዳይም ከኤርትራ መንግስት ጋር ለሰላ ገባ የገባች ሲሆን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በአንድ ወደብ ላይ ብቻ ጥገኛ መሆን አደጋ አለው፣ የጅቡቲ ወደብ ላይ አንድ ነገር ቢፈጠርም 130 ሚሊዮን በላይ ህዝብ ታፍኖ ይቀራል ማለታቸውም ይታወሳል። ይህ የግብፁ መንግስትም በኢትዮጵያ ላይ የሚያደርገው ሴራና ተንኮል እንዳለ ሆኖም በሌላ በኩል ግን በኢትዮጵያ መንግስት ጭምር በሚታገዘው ኃይልም ከፍተኛ ዛቻና ማስፈራሪያ ደርሶባትም ግብፅ ጭንቀት ሽብርና ከፍተኛ ፍራቻ ላይ ትገኛለች። በጄኔራል መሐመድ ሐምዳን ዳጋሎ ሄሚቲ የሚመራውና በዋናነትም በተባበሩት አረብ ኤሚሬት እና በኢትዮጵያም ጭምር የሚታገዘውም የሱዳኑ ፈጥኖ ደራሽ ኃይል የሱዳኑ ፈጥኖ ደራሽ ልዩ ኃይል የግብፅን አየር ማረፊያዎችና ስትራቴጂካዊ የጦር ሰፈሮች ላይም ጥቃት ለመሰንዘርም በኃይለኛው ዝቷል። ግብፅ ከመደንገጧ የተነሳም ለተባበሩት አረብ ኤሚሬቶች አንድ ነገር በሉልጅ ማለትም ስሞታ አሰምታለች። በተለይም የፈጥኖ ድራሽ ኃይሉ ዋና አዛዥን የሆኑት ሙሐመድ ሐምዳን ዳጋሎም በቅርቡ የሚሰነዝሯቸው ዛቻዎች እየጨመረ መጥቷል። በተለይም ከሰሞኑ የሱዳንን ኤልፋሻር ግዛትን በግብፅ ከሚደገፈውና በጄኔራል አልቡርሃን ከሚመራውም ከሱዳን ጦር ላይም አሸንፎ በመውሰዱ እንዲሁም በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖችን ከተባበሩት አረብ ኤሚሬቶች ወይም ዩኤኢ የቀረበለት ፈጥኖ ደራሽ ኃይሉም የሱዳንን ጦር እያሸነፈና ከወሳኝ ይዞታውን ማስለቀቅ መቻሉም የሱዳን ጦር ዋና ደጋፊ ለሆነችው ግብፅ ከፍተኛ ስጋትን ፈጥሯል። የዓለማችን ቁጥር አንድ ሀያል ሀገር እና የዴሞክራሲ አውራ መሆኗንም የምትገልጸው አሜሪካ በአዛውንት ፕሬዚዳንቶች መመራቷም የሚታወቅ ሲሆንም በአሁኑ ጊዜም አሜሪካን የሚመሩትም የ79 ዓመቱ አዛውንት ፕሬዚዳንት ዶናልድ ትራምፕ እንደ ወጣት ሸንቃጣ ብሎም ቆፍጣና ለመምሰል ብዙ ጊዜ ጥረት የሚያደርጉ መሆናቸውም ይታወቃል። በተለይም ባለፈው በ2024 መጨረሻ በነበረውም ፕሬዚዳንታዊ ምርጫም የወቅቱ ፕሬዝዳንት የነበሩትን የዴሞክራቱን ጆ ባይደንን በምርጫ ቅስቀሳ ወቅት አጅሬው ትራምፕ ባይደንን በተደጋጋሚም በስብሰባና በተለያዩ ሁነቶች ወቅት መተኛታቸውን፣ ራሳቸውን የሚችለው ፕሌን ላይ መውጣት አለመቻላቸውን በማስመልከትም ጆ ባይደንም ጆ እንቅልፎም እያሉ መሳቂያና መሳለቂያ በማድረግም አጅሬው ትራምፕ ማሸነፋቸው አይዘነጋም። ይሁን እንጂ የሁለተኛው ዙር የፕሬዝዳንታዊ ጊዜ ሲያቸውም ገና አንደኛ ዓመት ሳይሞላው አዛውንቱ ፕሬዝዳንት ዶናልድ ትራምፕ በአንድ ስብሰባ ላይም ጭልጥ ያለ እንቅልፍ ተኝተውም የሚያሳይ ምስልና ሁኔታውን መነጋገሪያም ሆኗል። በሌላ በኩልም ትራምፕ በግራ ጣቶቹም የግራ ዓይኑን ይዞም በቀኝ በኩል ቀስ ብሎ ለማየት ሲሞክርም በካሜራም ተጋልጧል። ነገሩም የጠሉት ይወርሳል የፈሩትም ይደርሳልም ሆኗል። አሜሪካም ከጆ እንቅልፎ ወደ ትራምፕ እንቅልፎ መሸጋገሯም ታውቋል። አዲሱን እናስገረም የቻይና ግኝት ቻይና የሰው ልጅ እስከ 150 ዓመት መኖር የሚያስችለው መድኃኒት እየሰራሁ ነው ብላለች። የኒውዮርክ ታይምስ ጋዜጣን የዘገበውም ከሆነ በደቡባዊ ቻይና የሚገኘው ሎንቪ ባዮሳይንስ የተባለውም የእድሜ ማራዘሚያ ጅምር ኩባንያም ከወይን ዘር የሚወጡ ንጥረ ነገሮችን በመጠቀም ጸረ እርጅናን ክኒን እየሰራ መሆኑን ገልጿል። ሎንቪ ባዮሳይንስ በወይን ዘር ውስጥ ከሚገኘው ፕሮሲኒያዲን ሲ አንድ በተባለው የተፈጥሮ ውህድ ላይ የተመሰረተ መድኃኒት በማዛ ዘጋጀት ላይም ይገኛል። ከሻንጋይ ሳይንቲስቶች የተደረጉ ጥናቶች ይህ ውህድ እድሜ የገፉ ህዋሳትን በመምረጥ በመግደልም የአይጦችን እድሜ እንደሚያረዝም አረጋግጠዋል። በአይጦች ላይ የተደረጉት ምርመራዎችም መድኃኒቱ ውጤታማ መሆኑን አሳይተዋል። የሕክምናው መጀመሪያ የከታየበት ጊዜ አንስቶም የእነዚህ አይጦች የእድሜ ዘመንም በ94 እና በ64 ፐርሰንት ጭማሪ ማሳይተዋል። የሎምቪ ባዮሳይንስ ዋና የቴክኒክ ባለሙያ የሆኑት ሊዩ ቺንጓ ይህ እንደ ማንኛውም ሌላ እንክብል አይደለም፣ ይህ ታላቁና ለረጅም ጊዜ ሲፈለግ የነበረው ግኝት ነው ሲሉ ተናግረዋል።